ማህደር ዜና፣ ያ የተፈራው የአንድ አይመጣ የተሰጋው ቀንና ሰዓት ደረሰም። ለአራት አስርት ዓመታት የዘለቀው የከፋ ጠላትነትም ገነፈለም። በመጨረሻም እስራኤል ክብሪቱን ለኮሰች። የኢራን እስራኤል የአየር ላይ ጦርነት የእሳት ኳስ እያወራወረ አራተኛውን ቀን አስቆጠረም። ሀገራቱም ከፍተኛውን ውድመትና የሰብአዊ ቀውስ እያስተናገዱ ነው። የዓለምን ቀልብ ሰቅዞ የያዘው የመካከለኛው ምስራቅ ቀውስ መጣፊያ ይገኝለት ይሆን? ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው ባለፈው ሳምንት ሐሙስ ለአርባ አጥቢያ እስራኤል ኢራን ላይ ወታደራዊ ጥቃት መፈጸሟ ሲሰማ የሁለቱ ሀገራት ፍጥጫ ጫፍ ደርሶ መፈንዳቱን ለመገመት በእርግጥ የጦር አዋቂና ተመራማሪ መሆን አይጠበቅም። ይልቁኑ በዚያ ውድቅት ሌሊት የእስራኤል ላይ የተጠና የአየር ጥቃት በርካታና ቁልፍ የኢራን ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን በአንድ ጊዜ የመግደሉ ዜና መሰማቱ የከፋ ሁኔታ ተከትሎ እየመጣ ስለመሆኑ ግን አመላካች ነበር። እስራኤል ዘመን ባፈራቸው አሜሪካ ሰራሽ የጦር አውሮፕላኖች በኢራን ሰማይ ላይ የተመላለሰች የኢራንን የኒውክለር ማብላያና የሚሳይል ማምረቻ እንዲሁም ማከማቻ ናቸው ያለቻቸውን ተቋማት ኢላማ ማድረጓን አስታውቃለች። በተጨማሪም መዲናዋ ቴሄራን የሚገኘውን የአየር መቃወሚያ ስርዓትን ጨምሮ በምዕራብና ደቡባዊ የሀገሪቱ ክፍል የሚገኙ የነዳጅና የተፈጥሮ ጋዝ ማጣሪያ እና ማከማቻ ስፍራዎችንም አጥቅታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚነሳው አንበሳ የተባሉት ወታደራዊ ዘመቻቸው በኢራን ላይ ካደረሱት ጥቃት ባሻገር መጪው ጊዜ የከፋ እንደሚሆን ነበር የተናገሩት። ባለፉት 24 ሰዓታት ከፍተኛ የጦር አዛዦችን ዋና የኒክሌር ሳይንቲስቶችን፣ ቁልፍ የኒክሌር ማብለያ ጣቢያዎችን እንዲሁም በርካታ የቦላስቲክ ሚሳይል ማምረቻና ማከማቻ ስፍራዎችን አጥቅተናል፣ ከዚህ የባሰውም እየመጣ ነው። ኢራን በአንጻሩ በእስራኤል ለደረሰባት የአየር ጥቃትና ለተገደሉባት ከፍተኛ ወታደራዊ የጦር አዛዦች ምትክ አዛዦች ለመሾም ሰዓታት ብቻ ነበር የወሰደባት። ለደረሰባት ጥቃትም በወሰደችው ያጸፋ እርምጃ ፈጣን እና ተከታታይ የድሮንና ሚሳይል ጥቃቶች እስራኤል ከስከዛሬ ሁሉ የከፋ ጉዳት እንዳደረሰባት ነው የተዘገበው። ይህ ዘገባ እስከተጠናቀረበት ሰዓት ድረስም 23 ያህል ሰዎች ሲገደሉ ሌሎች ከ300 የሚልቁት ደግሞ መቁሰላቸው ተዘግቧል። ቴል አቪቭ አይፋና ሌሎች በሰሜናዊ እስራኤል የሚገኙ ከተሞች የኢራን ሚሳይል ጥቃት ብርቱ ጉዳት ያስተናገዱ ናቸው። የኢራኑ መንፈሳዊ መሪ አያቶላ አሊ አሚኒ ባለፈው ቅዳሜ በሰጡት መግለጫ እስራኤል ምህረት የማይሰጠው ስህተት መሳሳቷን ነበር የተናገሩት። ጽዮናዊው መንግስት ትልቅ ስህተት ሰርቷል፣ ከባድ ስህተት ሰርቷል፣ የግድ የለሽ ተግባር ፈጽሟል። በፈጣሪ ምህረት ይህ መንግስት ይፈራርሳል። የእስራኤል ኢራን ጦርነት አራተኛ ቀኑ ላይ ደርሷል። ኢራን ከምዕራባውያን ጋር ስታደርግ የነበረውና ዓመታት ያስቆጠረው የኒውክሌር መርሃ ግብር ንግግርና ድርድር አሁን የጨለመ መስሏል። የእስራኤል ኢራን ጦርነት በእርግጥ ዓለምን አስጨንቋል። የእነርሱ ዳፋ በአንድም ይሁን በሌላ መልኩ በተቀረው ዓለም ላይ ብርቱ ጫና ማሳደሩ አይቀርም፣ ልክ የሩሲያ ዩክሬን ጦርነት እያደረሰውን አይነት። ጦርነቱ በአይነትና በይዘት እየሰፋ ከሄደም የዓለማችን አንድ አራተኛው የነዳጅ ዘይት የሚተላለፍበትን የሆርሙዝ ሰርጥን የመዝጋት እድልን ጨምሮ አጋር ሀገራትን በጎራ ከፍሎ ወደ ጦርነቱ ጎትቶ ሊያስገባ የሚችልበት እድልም ዝግ አይደለም። እስካሁን ባለው ሁኔታ የእስራኤል ዋነኛ አጋር አሜሪካ በቀጥታ በጦርነቱ ባትሳተፍም ለእስራኤል ጥቃቶች ቡራኬ መስጠቷ ታይቷል። ፈረንሳይና እንግሊዝን ጨምሮ ምዕራባውያን በፊናቸው እስራኤልን ከኢራን ጥቃት መከላከል ከሚያስችሉ ተግባራት እስከ የጦር አውሮፕላን ማሰማራት ሊሳተፉ የሚችሉበት ሁኔታን እየተመለከትን ነው ኢራን በበኩሏ ምዕራባውያን ለእስራኤል ድጋፍ ካደረጉ በየትኛውም ሀገር በሚገኙ ወታደራዊ ጥቅሞቻቸው ላይ ጥቃት ልታደርስ እንደምትችል ዝታለች። አሜሪካ በተናጠል ኢራን በጥቅሞቿ ላይ ጥቃት ካደረሰች በቀጥታ በጦርነቱ ተሳታፊ እንደምትሆን አስጠንቅቃለች። እነዚህ ነገሮች ሲደማመሩ ለኢራን አጋርነታቸውን እየገለጹ የሚገኙ ሀገራትም ራሳቸውን ከጦርነቱ ስለማራቃቸው እርግጠኛ መሆን አይቻልም። ከሦስት አስርተ ዓመታት በላይ የመካከለኛው ምስራቅና የባህረ ሰላጤ ሀገራትን ማህበረ ፖለቲካ ሲከታተልና ሲዘ ሲዘግብ የኖረው የዶቸ ቬለው ነጋሽ መሐመድ እንደሚለው ጦርነቱን የማቆም ውሳኔው በአሜሪካና በእስራኤል እጅ ላይ ነው። እንግዲህ ቁልፍ ያለው ዶናልድ ትራምፕ እጅ ነው። ብዙዎች እንደሚሉት እስራኤልን ሀይ ማለት የሚችሉት አሜሪካኖች ናቸው። መጀመሪያም እስራኤል ኢራንን ለማጥቃት ስትፈልግ መጀመሪያ መረጃ የደረሳቸው እነሱ ናቸው። ስለዚህ ትራምፕ ትንሽ ተስፋ ሰጥተዋል። በቅርቡ ያውበሳቸው ቃል ዲል ያደርጋሉ ሁለቱ ኃይላት ብለዋል። ነገር ግን እስካሁን ድረስ ከሁለቱም ወገን የማቆም ፍንጭ የለም። የኢራኑ ውጭ ጉዳይ ሚኒስትር ትናንት በሰጡት መግለጫ እስራኤል ጥቃቷን ካቆመች እኛም ወደዛው ተመሳሳይ እርምጃ እንወስዳለን ብለዋል። ስለዚህ የጀመረችው እስራኤል ነች። አሁንም መቆም አለመቆሙ በትራምፕ ጫና እስራኤል ወይም ኔታንያሁ እጅ ነያል። እስራኤልና ኢራን የዛሬን አያድርገውና ወዳጅ ሀገራት ነበሩም። ከአራት አስርት ዓመታት በፊት እስራኤል ሀገር ለመሆንና በአንድ እግሯ ለመቆም ስትጣጣር በነበረበት ወቅት ለእስራኤል የሀገርነት እውቅና ለመስጠት ቀዳሚ ከነበሩ ሁለት የእስልምና እምነት ተከታይ ሀገራት መካከል ኢራን አንዷ ነበረች። ኢራን ለእስራኤል እውቅና መስጠት ዋናው ምክንያቷ ደግሞ የወቅቱ የኢራን መንግስት ከአሜሪካ ጋር የነበረው የጠበቀ ግንኙነት በምክንያትነት ይጠቀሳል። ይህ ግን የቆየው እስከ ጎርጎርሳዊ 1970ዎቹ መጨረሻ የኢራን እስላማዊ አብዮት የመንግስታዊ ለውጥ እስኪያስከትል ድረስ ብቻ ነበር። ፀረ ኢምፔሪያሊዝም አቋም ይዞ ብቅ ያለው የአያቶላ ሀሚኒ አዲሱ መንግስት ከአሜሪካና አጋሮቿ በተቃራኒው ሲቆም ከእስራኤል ጋር የነበረውን ግንኙነት በይፋ አቋርጦ ኤምባሲዋን ዘግቷል። ይህ ወደ ከፋ ጠላትነት ደረጃ ያደረሰውና በቀጠናው የበላይነት የመያዝና ሕልውናን የማስጠበቅ የሁለቱ ሀገራት ፍጥጫ በቀጥታ ግጭት ውስጥ ከመግባት ይልቅ ለአመታት በእጅ አዙር ጦርነት ውስጥ እንዲቆዩ አድርጓቸዋል እስራኤልን በሚያጎራብቱ ሀገራት ውስጥ የሚገኙ ታጣቂ ቡድኖችን በማስታጠቅ ኢራን ስሟ ጎልቶ ይነሳል በዚህም እስራኤል ከመቼውም ጊዜ ይልቅ ያለፉትን ሁለት ሶስት ዓመታት ከፍልስጤማውያኑ ታጣቂ ቡድን ሐማስ ከሊባኖሱ ሄዝቦላ እና ከየመኑ ህውቲ አማጽያን ጋር የአየር እና የምድር ጦርነት ውስጥ ትገኛለች እስራኤል በዙሪያዋ ካሉ ታጣቂዎች ጋር እያደረገች ያለውን ሁለንተናዊ ጦርነት ሳትቋጭ ለዚያውም በራሷ ቀስቃሽነት ከኢራን ጋር ይፋዊ ጦርነት ውስጥ ገብታለች። ጋዜጠኛ ነጋሽ መሐመድ እንደሚለው የእስራኤል ጦርነቱን ማስጀመር ምክንያታዊነት በእርግጥ ሩቅ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ኢራንን መምታት ከፈለጉባቸው ሁለት ዋና ዋና ምክንያቶች አንደኛው ጋዛው ጦርነት መጀመሪያ ሲጀምሩት ሶስት ነገሮችን አልመናል ብለው ነበረ ሐማስን ሙሉ በሙሉ ማጥፋት፣ ታጋቾቹን ማስለቀቅ ያውም በአስቸኳይ እና ጋዛ ለእስራኤል ወደፊት ስጋት የሚሆን ኃይል እንዳይበቅልባት ማድረግ። የሶስቱም አሁን ሁለት ዓመት ሊሆነው ነው፣ አንደኛውም አልተሳካም። ሌላኛው የኢራንና የዩናይትድ ስቴትስ ድርድር ወደ መቀራረብ ደረጃ ደርሶን አምስት ጊዜ ተደራድረዋል። አሁን ስድስተኛው ትናንት እሁድ ይደረጋል ነበር የተባለው ወደ ስምምነት ከሄደ ኔታንያሁ ሌላ ካርድ አይኖራቸውም ስለዚህ ያ ስምምነት ያንን ዲፕሎማሲውን ስምምነቱን ባይሆን ዲፕሎማሲውን ማጨናገፍ ይፈልጉ ነበረ ሶስተኛው ምናልባት በሶስተኛ ደረጃ ሊጠቀስ የሚችለው የቀድሞው የእስራኤል ጠቅላይ ሚኒስትር ኤሁድ ባራክ እንዳሉት የኔትንያሁ ላይፍ ታይም አቺቭመንት ብለው የሚያስቡት ኢራንን ማጥፋት ነው ወይም የኢራንን ሀይል መምታት ነው እንግዲህ ያ እንደ ሕይወት ግብ ወይም አላማ ይዘውት ከሆነ እንደ ሶስተኛ ምክንያት ይሄ ሊጠቀስ ይችላል። እስራኤል የህልውና የስጋት ስትል የምትገልጸው የኢራን የኒውክለር መርሃ ግብር የኒውክለር የጦር መሳሪያ የማምረት ደረጃ ላይ አደርሷት ይሆን ብለን መጠየቃችን አይቀርም። ሀገራቱ አንዱ መብቱ አንዱ ህልውናው አድርጎ የሚወስዱት ቁልፍ ጉዳያቸው እንደመሆኑ መጠን ለአመታት በጠላትነት ከመፈላለግ ባሻገር ጉዳዩን ቀረብ አድርጎ መመልከትም አስፈላጊ መሆኑ አይቀርም። መረጃዎች እንደሚያመለክቱት ኢራን በኒውክለር መርሃ ግብሯ እስካሁን 60 ከመቶ የበለጸገ ከ400 ኪሎ ግራም በላይ የዩራኒየም ክምችት እንዳላት ነው። መረጃውን በግርድፉ ከተመለከትን ደግሞ በዚህ መጠንና ደረጃ ለጊዜው የጦር መሳሪያውን የመስራት አቅም ላይ የደረሰች አይመስልም። ነገር ግን እስራኤል ይህንን ሀሳብ አትቀበልም። እስራኤል እንደምትለው ኢራን እስካሁን ባበለጸገችው የዩራኒየም ክምችትና ደረጃ በትንሹ እስከ አስር የሚደርሱ ቦምቦችን በሳምንታት ዕድሜ ውስጥ መስራት ያስችላታል። እንደዚያም ሆኖ ግን እስራኤል በአራቱ ቀናት የአየር ጥቃቷ በኢራን ኒውክሌር ማብላያ ጣቢያዎች የላይኛው ክፍል የመሰረተ ልማቶችን ከመጉዳት ባሻገር ከምድር በታች በተመሸጉ ዋነኛ ማብላያ ጣቢያዎች ላይ እስካሁን የከፋ ጉዳት አለመድረሱም እየተዘገበ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ለኢራን ከሰጡት ማስጠንቀቂያ ያዘል ማሳሰቢያቸው ውስጥ አንዱ ሁሉን ሳታጡ በኒውክለር ጉዳይ ላይ ከስምምነት ድረሱ የሚለው ነው። ኢራን በእርግጥ ከዚህ በኋላ ለድርድር የምትቀመጥበት አሊያም የምትገዛበት ምክንያት ይኖራታል። በጣም አሳሳቢ ነው። እንዲያውም ኢራን ካሁን በኋላ ከይሄ ነን ፕሮሊፌሬሽን የሚባል ይ ኒውክለር ቦምብ እንዳይሰራ የሚያግደውን ስምምነት ወጣም ኒኩሌር ወደ ማዳበሩ ቦምቡ ነው እራሱም ማለት ነው ይሄ የሀይል ምንጭ መሆኑ ሳይሆን ወደዛ ልትሄድ ትችላለች የሚልም ስጋት አለ። ምክንያቱም በምንም ነገር ላይ የሚተማመኑበት ነገር የለም። ከዚህ በፊት ተስማሙ። ሁለት ሺህ አስራ አምስት ላይ ትራምፕ አፈረሱት። አሁንም እየተደራደሩ ነው። እስራኤል መሀል ገብታ ደበደበቻቸው። ስለዚህ ከአሁን በኋላ ያንን ስምምነት አፍርሰው እነሱም የራሳቸውን መንገድ ወደ መከተል ሊሄዱ ይችላል። ሀገራትና ዓለም አቀፍ ተቋማት እስራኤልና ኢራን ጦርነቱን እንዲገቱ ውትወታ እያደረጉ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊን ጨምሮም ሩሲያና ቻይና እንዲሁም በርካታ የአረብ ሀገራት የመጀመሪያውን ቀን የእስራኤልን ጥቃት አውግዘዋል። ምዕራባውያን በፊናቸው ሁለቱም ሀገራት ውጥረቱን እንዲያረግቡና ለመፍትሄ እንዲቀመጡ እያሳሰቡ ነው። በእስራኤል እና ኢራን መካከል በተቀሰቀሰው ጦርነት የሀገራቸው እጅ እንደሌለበት ያስታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ኢራን የኒውክሌር የጦር መሳሪያ ባለቤት እንድትሆን እንደማይፈቅዶ ነው የተናገሩት። ነገሩ ውስብስብ አይደለም፣ በጣም ቀላል ነው። ኢራን የኒውክሌር የጦር መሳሪያ ባለቤት መሆን አትችልም። ጦርነቱ በተለምዶ እንደሚታወቁ በእግረኛ ሰራዊት ተደግፈው ምድር ለምድር የሚደረግ አይነት ውጊያ አይደለም። ይልቁኑ ዓለማችን የደረሰችበት የቴክኖሎጂ ደረጃ በወለዳቸው አውዳሚ የጦር አውሮፕላኖችና አህጉር አቋራጭ ባለስቲክ ሚሳይሎች የሚደረጉ ናቸው። በአራቱ ቀናት ጦርነት ብቻ እንኳን ብንመለከት ሁለቱም ሀገራት ብርቱ ውድመት አስተናግደዋል። ኢራን በታሪኳ አይታ በማታውቀው መልኩ ቁልፍ የጦርና የሳይንስ ሊቃውንቶቿን በአንድ ጀንበር ከማጣት ባሻገር ከሶስት መቶ በላይ ሰላማዊ ሰዎች ተገድለውባታል። ሌሎች በመቶዎች የሚቆጠሩ ቆስለዋል። እስራኤልም ብትሆን ቀላል የማይባል በትር ነው ያረፈባት። የነዳጅ ማጣሪያዎችን ጨምሮ የመኖሪያ አካባቢዎች፣ እንዲሁም ረዣዥም ህንፃዎቿ ወደ ፍርስራሽነት መቀየራቸውን የሚያመለክቱ ምስሎች ይፋ እየሆኑ ነው። ለዚህም ይመስላል ዛሬ የወጡ ዘገባዎች እንደሚያመለክቱት እስራኤል የኢራን ቁልፍ የጦር አዛዦችን ከማደን አልፋ ዋነኛውን የመንፈሳዊ መሪውን የመግደል እቅድ እንዳላት የተሰማው። ይህ በእርግጥ ሊሳካላት ይችል ይሆን? የሚያስከትለው አንድምታ ምን ይሆን? ነጋሽ ምልከታውን ያጋራናል። ሁለቱም አማራጭ አለ። አያቶላ ሀሚኒን እስራኤል አትገልም ማለት አይቻልም፣ ምክንያቱም ማንም የሚዳኛትና ለህግ ተገዢ እንድትሆን የሚያደርጋት የለም። ከዚህ በፊትም በየሀገሩ እየሄደች ብዙ ሰዎች ገላለች። የኒኩሌር ቦምብ ታጥቃለች፣ በይፋ አላመነችም እንጂ ያ የኒኩሌር ቦምብ አሁን አይኤኢኤ የሚባለው ይሄ የዓለም አቀፍ የኒኩሌር ተቆጣጣሪ ድርጅት የሚያውቀውም አይደለም። አካባቢውም ድርሽ እንዲል አልተፈቀደለትም። የእስራኤል መሪ በዓለም አቀፍ የጦር ወንጀለኞች መዳኛ ፍርድ ቤት የእስር ዋራንት ተቆርጦባቸዋል። እሱንም ገቢራዊ ያደረገ አለም የለም። እዛው ሀገራቸው ውስጥ ብዙ ክስ ተመስርቶባቸዋል። እሱንም እንደ ጉዳይ ያነሳው ኃይል የለም። ስለዚህ አያቶላ ሀሚኒን ትገላለች አትገልም ምንም ጥያቄ አይደለም። ልትገድል ትችላለች። የአንድን ሉዓላዊ ሀገር መሪን መግደል ማለት የዛን ሀገር የመጨረሻ አቅም መምታት ማለት ነው። ስለዚህ በየትኛውም ዓለም አቀፍ ሕግ ይህ ወንጀል ነው። ነገር ግን ከዚህ በፊት የተሰሩ ወንጀሎችን ስላይ ይህም ማድረግ ምንም የሚያስደንቅ ነገር አደለም። ኢራን እስራኤል ጥቃቷን ካቆመች እርሷ ማጸፋውን ልታቆም እንደምትችል በውጭ ጉዳይ ሚኒስትሯ አባስ አራጋቺ በኩል አስታውቃለች። እስራኤል ግን ጥቃቷን አጠናክራ እንደምትቀጥል በተደጋጋሚ እየገለጸች ነው። ይህ ከሆነ ጦርነቱ በአጭር ጊዜ ውስጥ የመቆም አዝማሚያ አይኖረውም ማለት ነው። በዚህ ውስጥ ግን አንድ ነገር አይሸሸግም። ልክ እንደ ጋዛ ሁሉ፣ ልክ እንደ ሊባኖስ ሁሉ፣ ልክ እንደ የመን ሁሉ ኢላማ የተደረጉ የኢራንና የእስራኤል ከተሞች ወደ ፍርስራሽነት መቀየራቸው አይቀርም። ሕፃናትና ሴቶችን ጨምሮ ሰላማዊ ሰዎችም ፍልስጤማውያን ያዩትን መከራ ላለማየታቸው ዋስትና የለም። ሰላም ግን ዋጋው ስንት ነው? ታምራት ዲንሳ ነኝ። ሰላም